ካሁን በጨለማ አለ። በዘረኝነት ምክንያት አማርኛ ቋንቋ የሚናገር ኦሮምኛ ቋንቋ የሚናገረውን ወንድሙን የሚጠላ እሱ አማኝ አይደለም። ብዙ ተከታዮች ሊኖሩት ይችላል። ብዙ አጨብጫቢዎች ሊኖሩት ይችላል። ብፁዕ አቡነ ሺኖዳ ሣልሳዊ፣ ሴጣን ሊጥልህ ሲፈልግ አጨብጫቢዎች በዙሪያ ያበዛል ይላሉ። ትልቅ ሰው ሊባል ይችላል። ዓለም ትልቅ ብላ ልትጠራው ትችላለች። ግን ወንድሙን የሚጠላ በጨለማ ነው ያለው፣ ክርስቶስን አያውቀውም። በብርሃን እየተመላለሰ አይደለም። ስለዚህ በብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማ አለ ይላል። እስካሁን በምን አለ? በጨለማ አለ፣ በብርሃን የለም። ብርሃን በተባለው ብርሃን የተባለውን ኢየሱስ ክርስቶስን አያውቀውም እያለን ነው። ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያም የለበትም። አያችሁ፣ ወንድሙን የሚወድ ግን በብርሃን ይኖራል፣ በክርስቶስ ይኖራል፣ በትምህርቱ ይኖራል፣ ከክርስቶስ ጋር ይኖራል፣ በብርሃን ይኖራል፣ ማሰናከያም የለበትም። ክርስቶስን መስሎ ይኖራል፣ ክርስቶስን መስሎ ይኖራል፣ በቃሉ ይመላለሳል። እውነተኛ ደቀ መዝሙር የሚባለው ይሄንን ይሄ ነው። በዚህ በዮሐንስ አሁንም ወደ ዮሐንስ ወንጌል እንሂድ። ራሱ ምልክቱን የጻፈው ወንጌሉን የሚጻፈው እራሱ ቅዱስ ዮሐንስ ነው ወልደ ዘብዴዎስ እና በጌታችን ምራችን ኢየሱስ ክርስቶስ ስረሱስ የጻፈውን እንመልከት። ዮሐንስ ወንጌል ምዕራፍ አምስት መጀመሪያ ዮሐንስ ወንጌል ምዕራፍ ሶስት ክፈትልኝ። ዮሐንስ ወንጌል ምዕራፍ ሶስት ቁጥር አስራ ዘጠኝን ደግመን እንየው። ከአራቱ ወንጌል ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ዮሐንስ ወንጌል ዮሐንስ ወንጌል ላይ ትንሽ እንቆያለን። አሁን ዮሐንስ ወንጌል ምዕራፍ ሶስት ቁጥር አስራ ዘጠኝ ዮሐንስ ወንጌል ምዕራፍ ሶስት ቁጥር አስራ ዘጠኝ ምንድን ነው ያለው አሁን? ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው ይለናል። ክርስቶስ ኢየሱስን ብርሃን ብሎ ይጠራዋል። ኦኬ ዮሐንስ ወንጌል ምዕራፍ 13 ላይ ደግሞ ስትመጡ ቁጥር 34ና 35 ዮሐንስ ወንጌል ምዕራፍ 13 ተመልከቱ። የዮሐንስ ወንጌል ምዕራፍ 13 የሚገርም ነገር አብረን እናነባለን። የዮሐንስ ወንጌል ምዕራፍ 13 ራሱ ቅዱስ ዮሐንስ ነው የጻፈው። 34 ፣ 35ን እንመልከት ሰዎች ሁሉ በዚህ ያውቃሉ። ደቀ መዛሙርቴ ማለት ተከታዮች ወይም አማኝ ተብሎ አማኞች፣ በሱ የሚያምኑ በትምህርቱ የሚያምኑ ክርስቶስ ኢየሱስን የሚከተሉ ደቀ መዛሙርት ይባላሉ። ደቀ መዛሙርት የሚለው ለአስራ ሁለቱ ሐዋርያት ብቻ የሚሰጥ አይደለም። መጽሐፍ አስራ ሁለቱ ሐዋርያትንም ደቀ መዛሙርት ብሎ ይጠራዋል፣ ግን ለእነሱ ብቻ የሚሰጥ አይደለም። በእርሱ ያመኑም ክርስቲያኖችም ደቀ መዛሙርት ተብሎ ይጠራሉ። ስለዚህ ምን ይላቸዋል? እርስ በእርሳችሁ ፍቅር ቢኖራችሁ ምን ቢኖራችሁ? ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ጉድፈላ እንግዲህ አሁን እርስ በርስ አሁን ሦስት መቶ ስልሳ አንድ ሰዎች አለን። እርስ በእርሳችን እንታያይ። ፍቅር አለን አለን ወይ እንጠይቅ። አለን እንዋድዳለን። የአንድ ቤተክርስቲያን ልጆች ሆነን ፍቅር አለን እንዋድዳለን እከሌ ከሌን ይወዳል፣ እከሌ ከሌን ይወዳል። እሱ ሁላችን ልንጠይቀው ያስፈልጋል። እውነተኛ ብንሆን እውነተኛነታችን የሚገለጠው በፍቅር ነው፣ በጥላቻ አይደለም። እውነተኛነታችን የሚገለጠው ወንድሜ አንተ የኔ ወንድም ነህ ብሎን በማቀፍ በፍቅር በትህትና ሰውን ስናቀርብ ያኔ የጌታችን የመድኃኒታችን ኢየሱስ ክርስቶስ ደቀ መዝሙር መሆናችን ይገለጣል። በጥላቻ በክፋት በመገፋፋት ግን የእግዚአብሔር ደቀ መዝሙር ልንሆን አንችልም አንችልም። እኔ አላልኩም ራሱ ጌታችን መሪያችን ኢየሱስ ክርስቶስ ነው ያለው። እውነተኛ ክርስቲያን መገለጫው ፍቅር ነው። ትንሹንም ትልቁንም በመውደድ በፍቅር በሚያሳየው ፍቅር ደቀ መዝሙር መሆኑን ይናገራል። ስለዚህ ነው ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። በምን ያውቃሉ? በፍቅር እርስ በእርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ሰዎች ሁሉ ነው ያለው፣ የሚያምኑም የማያምኑ። እነዚህ ሰዎች እኮ ሲያምሩ ፍቅራቸውን ተመልከቱ ይላሉ። ሰዎች እግዚአብሔር እኮ በእነርሱ ውስጥ ይሰራል። ተመልከቱ መዋደዳቸውን ተመልከቱ ፍቅራቸውን ተመልከቱ። አንድ አሁን እኛ ኢትዮጵያውያን እኮ መሳቂያ ሆነናል፣ መሳቂያ ሆነናል። እኔ እውነት ነው መነግራችሁ በክርስቶስ ፍቅር እውነት መሳቂያዎች ሆነናል። በተለይ በውጭ ዓለም እርስ በርስ አንተ አማራ፣ አንተ ትግሬ፣ አንተ ኦሮሞ፣ እርስ በርስ ሲጣሉ የሌላ ሀገር ሰዎች እስኪታዘቡን ድረስ ለምንድን ነው የምትጣሉት? ለምንድን ነው የምትገዳደሉት ብለው ሰዎች እስኪያዝኑ ድረስ ይህን ያህል ዘግጠናል። ፍቅር የለንም፣ የለንም። እውነት እድሉን ገጥሟችሁ በውጭው ዓለም ብትወጡ ይሄንን እውነት ታያላችሁ። በየኤምባሲው የአንድ እናት ልጆች ሲሰዳደቡ ነው የምታዩት። በየአደባባዩ ላይ የአንድ እናት ልጆች አንድ መሬት ላይ ያደጉ ወንድም እህት እንደ አቤል እና እንደ ቃይል ሲገፋፉ ነው የምታዩት። ታዲያ እንዴት ነው እግዚአብሔርን ልናቅ ምንችለው? ጎበዝ እንዴት እንዴት ይሆናል ለሌሎች የቀደሙት አባቶቻችን እናቶቻችን በጥበብ ኢትዮጵያን እንዴ በጥበብ እኮ ቀድሞ እንደ አክሱማይት ኤምፓየር ማየት እንችላለን። ከሮማን ሲቪላይዜሽን ጋር፣ ከኢጅፕሺያን ሲቪላይዜሽን ጋር የሚወዳደሩ በጥበብ በእውቀት የሚወዳደሩ አባቶች ነበሩ። ዛሬ ላይስ በዘረኝነት የምትታወቀው ኢትዮጵያ በጥላቻ እርስ በርስ ግጭት ሆኗል። እግዚአብሔር አምላክ ይሄንን ዘመን በተሻለ ዘመን ይለውጥልን። እውነቴን ነው። ስለዚህ ምን አለ እርስ በእርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ በዚህ ያውቃሉ። በኤፌሶን መጽሐፍ ላይ ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? ተመልከቱ ኤፌሶን ምዕራፍ አምስት የሐዋርያዊ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ አምስት ው ተጽፏል። አንባቢ ነው የጠፋው። ምዕራፍ አምስት ተመልከቱ ኤፌሶን አምስት ከቁጥር 11 ጀምረን እናንብብ። ተመልክቱ ለጌታ ደስ የሚያሰኘውን እየመረመራችሁ አለ። ሐዋርዊ ቅዱስ ጳውሎስ ነው እንግዲህ ለምዕራባዊቱ ቱርክ ለኤፌሶን ነው የሚጽፈው። ኤፌሶን ላለችዋ ቤተክርስቲያን ምን አላቸው? ለጌታ ደስ የሚያሰኘውን ምን እያላችሁ እየመረመራችሁ፣ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ። ፍሬ የሌለው ከጨለማ ስራ ጋር የሚለው ፍሬ የሌለው ጨለማ የሚለው ኃጢአትን ነው። ፍሬ ሌለው ለምን አለው? ኃጢአት የሚያደርግ ሰው መጨረሻው ምንድን ነው? ሞት። መንግስተ ሰማያት መቼም አይወርስም። ፍሬ ያለው ነገር አያደርግም። ሰው በዝሙት ኃጢአት ቢወድቅ መጨረሻው ሞት ነው። ሰው በዘረኝነት ኃጢአት ቢወድቅ መጨረሻው ሞት ነው። ሰው በሰደብ ኃጢአት ቢወድቅ መጨረሻው ሞት ነው። ስለዚህ ፍሬ የለውም ማለት ነው። ፍሬ አይኖረውም። ተቆርጦ ወደ እሳት ይጣላል። ፍሬ የማያፈራ ዛፍ ምንድን ነው የሚደረገው? ይቆረጣል አደለም? ከዛስ በኋላ ለማገዶነት ነው ለእሳት ነው የሚጣለው። እንደዛው እንደማለት ነው። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ምን በሉት ግለጡት እንጂ እነርሱ በስውር ስለሚያደርጉት መናገር እንጂ እንኳን ነውር ነውና ሁሉ ግን በብርሃን ሲገለጥ ይታያል፣ የሚታየውም ሁሉ ብርሃን ነውና። ስለዚህ አንተ የምትተኛ ንቃ፣ ከሙታን ተነሳ፣ ክርስቶስም ያበራልሃል። እዚህ በኃጢአት አትመላለሱ እያለን ነው ሐዋርያው ቅዱስ ጳውሎስ ኤፌሶን ምዕራፍ አምስት ቁጥር ስምንትንም ማየት ይቻላል። እዛው ብዙ ሳንድርቅ እንግዲህ ከእነርሱ ጋር ተካፋዮች አትሆኑ። ቀድሞ ጨለማ ነበራችሁ፣ አሁን ግን አሁን ግን በጌታ ብርሃን ናችሁ። ለምንድነው ጨለማ ነበራችሁ አለ? የኤፌሶን ክርስቲያኖች ቀድመው ማንን ነው የሚያመልኩት? አርጤምስን። ሄቹት አርጤምስን። መቼም አሁን ቤተኛ ሆናለች። እዚህ በተለይ መጽሐፍ ቅዱስ ጥናት ላይ አርጤምስ በኤፌሶን ብዙ ጊዜ አይተናታል። በላቲኑ ዲያና የተባለች ትጠራለች፣ አርጤምስ ተብላ ትጠራለች። በኤፌሶን ቤተ ጣዖት አላት። ቤተ ጣዖቷንም እናያለን አሁን። ይሄ ቀድሞ የነበራት ቤተ ጣዖት ነው። አርጤምስ ቤተ ጣዖት አምልኮ የሚፈጽሙባት ዛሬ ላይ ይሄ ቦታ ፈርሷል፣ ፍርስራሿ ነው የሚገኘው። ግን ቀድሞ የነበረው ቤተ ጣዖቷ ይሄን ይመስል ነበር በኤፌሶን አርጤምስንም እንያት እና አርጤምስ። ስለዚህ ሐዋርያው ቅዱስ ጳውሎስ በጨለማ ነበራችሁ ማለት አርጤምስን በማምለክ ትመላለሱ ነበር እያለ ነው። አምልኮተ ጣዖትን ትታችሁ ወደ አምልኮተ እግዚአብሔር መታችኋል አለ። እግዚአብሔርን ነው የምታመልኩት አሁን ቀድሞ አርጤምስን ነው፣ አርጤምስን ያመለከ መጨረሻው ሞት ነው። ፍሬ የለውም፣ ዘላለማዊ ሕይወት የለውም። ግን ከዚህ በሐዋርያት ትምህርት ወደ የት መጣችሁ? ወደ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ወደ እርሱ መታችኋል። እርሷን ከማምለክ ክርስቶስን ወደ ማምለክ መታችኋል። ክርስቶስን ማምለክ ደግሞ ዘላለማዊ ሕይወት ፍሬ ያለው አምልኮት ነው። ወደ ብርሃን ከጨለማ ጨለማ የተባለች አርጤምስ፣ ጨለማ የተባለች ጣዖት አምልኮ ከዚህ ወታችሁ ብርሃን ወደ ተባለ ወደ ኢየሱስ ክርስቶስ መታችኋል። ስለዚህ ወደ ትፋቱ ሰነፍ እንደሚመለሰው ወደ ትፋታችሁ እንዳትመለሱ ከኃጢአት ጋር አትተባበሩ እያለን ነው ቅዱስ ጳውሎስ። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ደግሞ ምን ብሎናል? ይህን አይተን እንቀጥላለን። ምዕራፍ 14 ተመልከቱ። ዮሐንስ ወንጌል ምዕራፍ 14 የዮሐንስ ወንጌል ምዕራፍ 14 ቁጥር 15 እንዲህ ይላል፣ ያው ብትወዱኝ ትእዛዜን ጠብቁ። እግዚአብሔርን መወደዳችን የሚገለጠው ትእዛዙን በመጠበቅ ነው እንጂ በመሳደብ አይደለም። እግዚአብሔርን መወደዳችን የሚገለጠው በፍቅር ነው እንጂ በጥላቻ አይደለም። እግዚአብሔርን መወደዳችን የሚታወቀው በአንድነት ስንቆም እንጂ ተለያይተን ስንቆም አይደለም። ስለዚህ ብትወዱኝ ትእዛዜን ጠብቁ ይላል ጌታ። ወደ ቅዱስ ዮሐንስ እንመለስ፣ ወደ ቀደመ ነገር እንመለስ ይላሉ አባሪ ያቆስ ዮሐንስ መልዕክቱን፣ ወደ መልዕክቱ እንመለስ። እሺ እሺ፣ ዮሐንስ መልዕክት ምዕራፍ መጀመሪያው፣ ያሃራ ዮሐንስ መልዕክት ምዕራፍ ሁለት ቁጥር አስራ አንድ ላይ ነው ያለ ነው። ስለዚህ ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያም የለበትም። ወንድሙን የሚጠላ ግን በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም፣ ምክንያቱም እሱ ታውሮአልና። በጨለማ ነው እና ያለው የሚሄድበትን አያውቅም። መጨረሻው ምንድን ነው እያልን ነው? መጥፋት ነው። ከእግዚአብሔር መንግስት እድል ፈንታውን ያጣል እያልን ነው። በጨለማ ይመላለሳል፣ የሚሄድበትንም አያውቅም፣ ጨለማውም አይኖቹን አሳውሮታልና ኃጢአት የእግዚአብሔርን ስራ እንዳይመለከት አሳውሮታልና፣ ይህንን ነው የሚያደርገው። ኃጢአት በነገራችን ላይ መንፈሳዊ አይኖቻችንን ያሳውራል። እውነትን እንዳንመለከት ያደርገናል። ኢየሱስ ክርስቶስን እንዳንመለከት ያደርገናል። ለእግዚአብሔር ቃል እንዳንገዛ ያደርገናል። ይሄ በተለይ የገላትያ ቤተክርስቲያን ውስጥ የገባው ትልቅ በሽታ ይሄ ነው። ሐዋርያ ቅዱስ ጳውሎስ የገላትያ ክርስቲያኖችን የወቀሰበት በሽታ ይሄ ነው። ምክንያቱም በኃጢአት ምክንያት ክርስቶስን እንዳያዩ ለእግዚአብሔር ቃል እንዳይገዙ ሆነዋልና ገላትያ ምዕራፍ ሶስትን ተመልከቱ። ገላትያ ምዕራፍ ሶስት ቁጥር አንድ የገላትያ መጽሐፍ አይ ቲንክ ያጠናን ይመስለኛል፣ እርግጠኛ አይደለሁም። ካልሆነን እንማረዋለን ወደፊት፣ እግዚአብሔር ይረዳናል። ተመልከቱ ገላትያ ምዕራፍ ሶስት ቁጥር አንድ ላይ የማታስተውሉ የገላትያ ሰዎች ሆይ፣ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ብሎ ይጠይቃል። ማን ነው? ለእውነት እንዳትትግ ስድብ እኮ ማንም ተሳዳቢ እኮ ስድብ እንደሚጠቅመው አይነግረንም፣ አይደለ? ማንም ረጋሚ እርግማን መልካም እንደሆነ አይነግረንም። ማንም ዘማዊ ዝሙት መልካም እንደሆነ አይነግርም። ግን ምንድን ነው ያደርገዋል ይተገብረዋል፣ ይፈጽመዋል። አዚም ታውረዋልና ታውረዋልና፣ አይኖቹ የእግዚአብሔርን ቃል እንዳይመለከቱ፣ ለእግዚአብሔር ቃል እንዳይታዘዙ፣ እግሮቹ ለእግዚአብሔር ቃል እንዳይሮጡ ታዘዋል። አዚም ሆኗል። እኔ ቅዱስ ዮሐንስ አፈወርቅን በጣም ነው መወደው እና ቅዱስ ዮሐንስ አፈወርቅ በግሬተስ ሚራክል ወይም ታላቅ ተአምር በሚል ርዕስ የሚናገረው ቃል አለ። ታላቁ ተአምር ይላል በአንተ ውስጥ እንዲፈጸም የምትፈልግ ከሆነ በዘፈን የደነቆረ ጆሮሁን በእግዚአብሔር ምስጋና በዝማሪ ዓለም ልመው። ለኃጢአት የሚገሰግሱ እግሮችህን ወደ እግዚአብሔር ቤት መልሳቸው። በሌብነት የሰለሉ ልጆችህን በምጽዋት ዓለም ልማቸው እያለ ይናገራል። አባቶቻችንም ትልቁ ትልቁ ጦርነት ራስን ማሸነፍ ነው። የታወረን አይን ድል አድርጎ ማሸነፍ በእግዚአብሔር ከባድ ነው፣ በጣም ከባድ ነው። በጣም ለዚህ ነው የገላትያ ክርስቲያኖችን የማታስተውሉ የገላትያ ሰዎች ሆይ በአይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር ነበር ለእውነት ግን እንዳትታዘዙ አዚም ያደረገባችሁ ማን ነው? እውነትን እንዳትመለከቱ እውነት ብሎ የሚጠራው ኢየሱስ ክርስቶስን ነው። ማነው እውነትን እንዳትመለከቱ ያደረጋችሁ እያለ ይጠይቃል። ቅዱስ ዮሐንስም እንመልከት። በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም። ጨለማም አይኖቹን አሳውሮ ጨለማው አይኖቹን አሳውሮታል ኃጢያቱ አይኖቹን መንፈሳዊ አይኖቹን አሳውሮታል። በቃ አሳውሮታል፣ እውነትን እንዳይመለከት አድርጎታል እያለን ነው። ስለዚህ እግዚአብሔር አምላክ ከኃጢአት ርቀን በቅድስና ስጋው ደሙን በመቀበል በንስሐ እየተመላለሰን እግዚአብሔርን መንግስት እንድንመለከት እግዚአብሔር አምላክ ይርዳን። እውነት እንቀጥል አቲም ቁጥር አስራ ሁለትን እንመልከት እና ይበቃናል ለዛሬ። ምዕራፍ ሁለት ሰፊ ሀሳብ ስለሆነ ሰዓታችንም እየሄደ ስለሆነ ቁጥር አስራ ሁለትን አይተን እንቋጫለን። እሺ ልጆቼ ሆይ አለ። አሁን ደግሞ ልጆቼ ሆይ ብሎ ይጠራል። ተመልከቱ ልጆቹ ናቸውና በመንፈስ ቅዱስ በእግዚአብሔር ቃል የወለዳቸው ልጆቹ ናቸውና የእግዚአብሔርን ቃል አስተምሮ የወለዳቸው ልጆቹ ናቸው እና ልጆቼ ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋል። ምን ማለት ነው? ይላሉ ኢትዮጵያ ሊቃውንት ሲተረጉሙ ኃጢአታቸው የሚሰረይላቸው በክርስቶስ ኢየሱስ እንደሆነ ይነግራቸዋል። ይቅር የሚለው ኢየሱስ ክርስቶስ እንደሆነ ይነግራቸዋል። የክርስቶስ ደም ከኃጢአት ሁሉ እንደሚያነፃ ይነግራቸዋል ይላሉ። ይሄ ግልጽ ነው መቼም ዮሐንስ ወንጌል ምዕራፍ ሶስት ላይ ቁጭ አድርጎታል። ራሱ ቅዱስ ዮሐንስ ተመልከቱ፣ ዮሐንስ ወንጌል መቼም የኔና የናንተ ኃጢአት የሚሰረየው ጌታችን መራችን ኢየሱስ ክርስቶስ አንድ ጊዜ ደግሞ ሊያደርገው አያስፈልግም፣ አንድ ጊዜ በፈጸመው የቤዛነት ስራ ነው። አለቅ አይደለ ያንን የክርስቶስ ኢየሱስ ደም ኃጢአትን እንደሚሰብር ኃጢአትን እንደሚደመስስ ነው ቅዱስ ዮሐንስ የሚነግራቸው። ዮሐንስ ወንጌል ምዕራፍ ሶስትን እንክፈተው። ይህን ሳያሻማ የእግዚአብሔር ቃል ብዙ ብዙ ብዙ ብዙ ቦታ ይነግረናል። ካለም ሰዓት አኳያ ጥቂቱን እናያለን። ዮሐንስ ወንጌል ምዕራፍ ሶስት ቁጥር 16 እና 18 በማየት እንጀምር፣ በማንበብ እንጀምራለን። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ አለሙን እንዲህ ወዷልና። በማን የሚያምን በልጁ በኢየሱስ ክርስቶስ የሚያምን በጌታ የሚያምን ኦኬ። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን የባህሪ ልጁን። እኛ ልጆች ብንባል ምን ልጅነት ያለን? የጸጋ ልጅነት። የባህሪ ልጅነት የለንም። ይሄ እንድታውቁ ያስፈልጋል። የጸጋ ልጅነት ነው። በክርስቶስ ኢየሱስ በኩል የተሰጠን ስጦታ ነው። የእግዚአብሔር ልጆች ተብለን እንድንጠራ አባ አባ ብለን የምንናገረውን አንድበት የሰጠን እግዚአብሔር ነው። የጸጋ ልጅነት ይባላል። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና፣ ዓለም በልጁ እንዲድን ነው እንጂ። አያችሁ ዓለም በምኑ እንዲድን? በልጁ በኢየሱስ ክርስቶስ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና፣ በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ተፈርዶበታል። እሺ፣ እዚሁ እዚሁ ከዚሁ ሳንወጣ አንድ ሁለት የመጽሐፍ ቅዱስ ክፍል እናያለን። ከዛ በፊት ግን የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ዕብራውያን ምዕራፍ አስር ላይ ያለውን ክፍል ብንመለከት ደስ ይለኛል። ወደ ዮሐንስ ወንጌል እንመለሳለን። አንድ የዕብራውያን ምዕራፍ አስርን እንክፈቱልኝ። ዕብራውያን ምዕራፍ አስር ስል ቁጥር 12። እሺ ዕብራውያን ምዕራፍ 10፣ ሐዋርያው ቅዱስ ጳውሎስ ዕብራውያን ምዕራፍ 10 ላይ የሚነግረን አንድ ክፍል አለ። ይሄው ዕብራውያን ምዕራፍ 10 ቁጥር 12 ምንድን ነው የሚለን? እርሱ ግን ስለ ኃጢአታችን አንድን አያችሁ? ቅድም ያልኳችሁ ስንት ግን አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ማነው እርሱ? ኢየሱስ ክርስቶስ። እርሱ ግን ኢየሱስ ክርስቶስን ነው የሚናገረው ሐዋርያው ቅዱስ ጳውሎስ። ስለ ኃጢአት አንድን ደጋግሞ ሊያቀርብ እንደማይገባው ነው የሚናገረው። አንድን መስዋዕት ራሱ ሊቀካህን ሆኖ ራሱ መስዋዕቱ ሆኖ ራሱ እግዚአብሔር ነውና መስዋዕቱን ተቀባይ ሆኖ አንድን መስዋዕት ለዘላለም አያችሁ ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። በእግዚአብሔር ቀኝ ምን አለ ተቀመጠ፣ ይለናል ሐዋርያ ቅዱስ ጳውሎስ በዕብራውያን መጽሐፉ ራፍ 10 ቁጥር 12 አንድ ወደ ዮሐንስ ከመመላሳችን በፊት ኤፌሶ ራፍ 1 ቁጥር 7 ትንም ኤፌሶን ምዕራፍ አንድ ቁጥር ሰባት እሺ፣ ኤፌሶን ምዕራፍ አንድ ቁጥር ሰባት የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ አንድ ቁጥር ሰባት። እሺ ው እንዳይዘጋ በንትላ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን እርሱም የበደላችን ስርየት ይላል። አያችሁ፣ ቤዛነታችንን አገኘን እርሱም የበደላችን ስርየት ብሎ ይጠራዋል። ስለዚህ በክርስቶስ ኢየሱስ በኩል ኃጢአት ኃጢአታችን ስሬት እንደሚያገኝ እሱ በከፈለው የቤዛነት ስራ ስሬት እንደሚያገኝ ነው። ቅዱስ ዮሐንስ ለኤፌሶን ላሉ ክርስቲያኖች የሚናገረው ይህንን። አንደኛ ጴጥሮስ ምዕራፍ አንድ ቁጥር ዘጠኝ ላይ ማየት እንችላለን። አንደኛ ጴጥሮስ ቅዱስ ጴጥሮስም ይህንን ይነግረናል። ይኸው አንደኛ ጴጥሮስ ለምትጽፉ ሰዎች መጀመሪያው የሐዋርያው የጴጥሮስ መልእክት ምዕራፍ 1 ቁጥር 19 ምዕራፍ 1 ቁጥር 19 ይኸው ከአባቶች ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና አድፍ እንደሌለው እንደበግ። ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁን እያለ ይናገራል። ስለዚህ የኢየሱስ ክርስቶስ ደም አሁንም ቅዱስ ዮሐንስ ምን እያለ ነው? ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ ይላል። በክርስቶስ ኢየሱስ ደም ጌታችን መራችን ኢየሱስ ክርስቶስ በከፈለው የቤዛነት ስራ ኃጢአትን ስርየት እንደሚያገኝ ነው ቅዱስ ዮሐንስ እየተናገረ ያለው። ዮሐንስ ወንጌል ላይም ብንመለስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ በእርሱ የሚለው በኢየሱስ ክርስቶስ የሚያምን እያለ ነው። በክርስቶስ ኢየሱስ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ የሚያምን በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ኦኬ አሁን ተፈርዶበታል። ስለዚህ ይሄንን ልናቅ ልንረዳ ያስፈልጋል ቅዱስ ዮሐንስም የኤፌሶን ክርስቲያኖች ይሄንን እውነት እንዲያውቁ በክርስቶስ ኢየሱስ ኃጢአታችሁ ተሰርዮላችኋል ይላል ምክንያቱም የቤዛነቱን ስራ እያነሳ የክርስቶስ ኢየሱስ ደም ኃጢአትን ከኃጢአት እንደሚያነጻ ይነግራቸዋል ልጆቹን ያስተምራቸዋል ይሄ የቤተ ክርስቲያናችን ትምህርት ነው ይሄንን ነው ርትዕት የሆነችው ሐዋርያዊት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ለዚህ ነው። ልጆቿን ዘውትር ቅዳሴ ላይ ስጋው ደሙን እንዲቀበሉ የምታስተምረውም የምታቆርበውም አማናዊ ስጋና አማናዊ የጌታችን የመድኃኒታችን የኢየሱስ ክርስቶስን ደም። ስለዚህ ልጆቼ ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋል ይላል ቅዱስ ዮሐንስ። ከዚህ ነው እንግዲህ የሚቀጥለው ዓርብ ዕለት የምንቀጥለው። ዛሬ ላይ ኦልሞስት ከአንድ ሰዓት ተኩል በላይ ቆይተናል። እግዚአብሔር ቢረዳንን ከዛሬ ረቡ ነው ዛሬ ነገ ተሰሎንቄን ነው የምናጠ ነው ዓርብ ዕለት ክፍል ሶስት ምዕራፍ ሁለት ክፍል ሶስትን እናይና በክፍል አራት ላይ ምዕራፍ ሁለትን እንጨርሳለን ማለት ነው። ያስተማርን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅግ የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ መልጇ ከኔና ከእናንተ ጋር ይሁን ይቆየን። መምህራችን መምህር ክርስቶፎሮስ እና መምህራችን ዲያቆን ስለሺ ከዚህ በኋላ ያለውን መራግብር እነሱ ይመሩታል። እግዚአብሔር አምላክ ያክብርልኝ። መምህር ክርስቶፎሮስ ይቀጥሉ። መምህር ክርስቶፎሮስ አሉ። ኔትወርክ ወሰዳቸው። እሺ ዲያቆን ስለሺ እርሶ ይቀጥሉ። አንድ ያው መልእክት ካለ መልእክት ያስተላልፉና በጸሎት መራ ግብራችንን ይዝጉልን ያው እኔም ስራም ስላለኝ ወደ ስራም ስለሚሄድ በ